ካሰሪዎች ጋር ወይም ከማዳሜ ጋር ሰላም የለንም፣ እየሰራሁም እንዳልሰራሁ ነው፣ ሁሌ ጭቅጭቅ ነው፣ ሰላም የለኝም፣ ምንድን ላድርግ የምትሉ እህቶች በጣም ብዙ አላቸው ማለት ነው። ይሄ ቪዲዮ ደግሞ ለእናንተ ይጠቅማችኋል። ቪዲዮውን እስከ መጨረሻ ተከታተሉት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ ማለት ነው። እንግዲህ የዛሬው ቪዲዮ መጀመሪያ ላይ መግቢያ ላይ እንዳያችሁት ነው አሰሪዎች ጋር ወይም ማዳሜ ጋር በፍጹም ሰላም አጣን፣ ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ስራ እየሰራሁ እንዳልሰራሁ ሰላም የለም የምትሉ በጣም ብዙ እህቶች አላቸው ማለት ነው። ይሄ ነገርስ እንዴት ነው የሚፈጠረው? ለምንድን ነው እሱ ወደሚለው እንሄዳለን። ከዛ በፊት ግን ለቤት አዲስ የሆናችሁ ሳብስክራይብ እያደረጋችሁ ወደ ቤት የተቀላቀሉ ማለት ነው። እንግዲህ ወደ ጉዳያችን ስንገባ አብዛኞቻችን አረብ ሀገር ላይ ያለን እህቶች ይህን ነገር እንደጋግመዋለን ማለት ነው። የኔ ሴትዮ ወይም የኔ አሰሪ ሰላም የላትም ምንም ብሰራላት አታመሰግንም የምንል በጣም ብዙ ነን ማለት ነው። ለምንድን ነው እንደዛስ የሚፈጠረው ምንድንስ ችግር ኖረ ነው ወደሚለው ግን ብዙዎቻችን ትኩረት አናደርግም ማለት ነው። አሁን ወደ ዋናው ስገባላችሁ አሰሪዎቻችን ወይም ማዳማችን እሷን የሚያስደስታት ነገር ከምንም በላይ እንድናከብራት ትፈልጋለች ማለት ነው። እናከብራታለ አሰሪያችንን። እስኪ ሁላችሁን ቀጥ ብላችሁ እንትንበሉ ማለት ነው። አዳምጡ፣ እራሳችሁን እንትንበሉ ጠይቁ ማለት ነው። አሰሪዎቻችን ስናከብራቸው በጣም ይወዳሉ፣ ክብራቸውን በጣም ይወዳሉ። እኛ ደግሞ እነሱን ስናከብር እኛ ራሳችን እንከበራለን ማለት ነው። የምናደርገውን ነገር ማስተዋል አለብን። እኛ ሴትዮዋችንን ወይም አሰሪያችንን እንዴት ነው የምናናግራት? ስታዝንስ እንዴት ነው የምንሰራው? ወይም እንዴት ነው አቤት የምንላት? ይህን ነገር ትኩረት አድርጉ እህቶች ማለት ነው። አሰሪዎቻችሁ ጋር ሰላም መሆን ተፈጠራቸው መጀመሪያ አክብሯቸው። የሚያዟችሁን ነገር መርሃባ በሏቸው። እሺ ስትሏቸው እነሱ ስሩትም አትስሩትም ወላሂ ሰላም ነው የሚሰጣቸው ማለት ነው። እኛም ሰላም እናገኛለን፣ እነሱም ደግሞ ክብራችሁ ያስደስታቸዋል ማለት ነው። አብዛኞቻችሁ እህቶች ስትታዘዙ በጣም የምትናደዱ አላችሁ። በተለይ እነሱ ፊት መጥፎ ፊት አታሳዩ። ምንም ቢከፋችሁ ምንም ቢደክማችሁ እነሱ ፊት ፈገግ ነው ማለት ያለባችሁ ማለት ነው። እንግዲህ አብዛኞቻቸው ማዳም የሆነ በጣም ስራ ያበዛሉ። ይደክማችኋል። ምን ይላችኋል? እነሱ አይመለከታቸውም። ምክንያቱም እኛ አንድ ሰው ቤት የተቀጠር ነው። ታውቃላችሁ ሁላችሁም፣ ይሄ ነው ባለላችሁ ይገባችኋል ማለት ነው። የሆነ ነገር ሲያዟችሁ፣ በስነ ስርዓት ሲጠሯችሁ አቤት በሉ። ሲያዟችሁ ደግሞ ስሩትም አትስሩትም እሺ በሏቸው። እነሱ እሽታ በጣም ይወዳሉ። እነሱ ራሳቸው ይላሉ ስሩትም አትስሩትም እሺ በሉ፣ እምቢ አትበሉ ይብላሉ። ይህን ነገር ደግሞ በጣም ምንዝነጋሀቶች አለን ማለት ነው። አትናደዱ። እነሱ ፊት ብትናደዱ እንኳ ፊታችሁን መጥፎ አታሳዩቸው። እነሱን ታቃላችሁ። ልጆቻቸውን ደግሞ ከምንም በላይ ማለት ነው፣ ከምንም በላይ ልጆቻቸውን አክብሩላቸው። ልጆች ታቃላችሁ፣ የአረብ ሀገር ልጆች ሁላችንም እናውቃለን። ብሶታችሁና ንዴታችሁን ከፈጣሪያችሁ ጋር ጠንክራችሁ ለመሰበር እየሞከራችሁ ልጆቻቸውን በመጥፎ አተውባቸው። የሆነ ነገር ሲያዟችሁ እሺ በሏቸው። ትልቅ የሚሆኑ ትንሽ የሚሆኑ ካጠፉ በስነ ስርአት ሴትዮዋችሁን፣ በስነ ስርአት በክብር ስትነግሯቸው እነሱም ወደ ራሳቸው ይመለሳሉ ማለት ነው። እና እናንተ የምትሰሩትን የምታደርጉትን መጀመሪያ ቆም እያላችሁ ማሰብ አለባችሁ። ሁሌ እነሱ ጋር ጭቅጭቅ፣ ሁሌ እነሱ ጋር ንትርክ ካልፈለጋችሁ የሚያዟችሁን በስነስርዓት እሺ በሉ። ማዳማችሁን ደግሞ አክብሯት። በጣም ነው የሚወዱ ክብራቸው ማለት ነው። ልክ እኛ ራሳችን እንደምንወደው እነሱም ይወዳሉ። ሁለተኛ እኛ ራሳችን ተከብረን እንኖራለን ማለት ነው። ይህን ነገር እየዘነጋ ነው የኛ ማዳሜ ንትናት የያሰር ንትናት የምንለው ማለት ነው። ስለዚህ እህቶች መጨቃጨቅ፣ መነዛነዝ እሷ ጋር ጧት ማታ ግልምጫ ካልፈለጋችሁ መጀመሪያ አክብሯት፣ የምታዛችሁን እሺ በሉ። ሰራችሁትም አልሰራችሁትም እንዲያቅማችሁና እንደ ጊዜው ታወታላችሁ። ስለዚህ እሺ በሉ፣ ስትጣራ አቤት ብላችሁ ሄዱ እነሱ ይሄ ለእነሱ በጣም ክብራቸው ነው ማለት ነው። የማይደረደሩበት የማይደራደሩበት ነገር ማለት ነው። ሁለተኛ ነገር ደግሞ አረቦች በጣም ብዙ ቤት ይለያያል፣ ባህሪያቸው በጣም ይለያያል ማለት ነው። ሁለተኛ ነገር አረቦች የማይወዱት ስልክ ፊታቸው ስንነካካ ስራ ጥለን ክብራችንን እኛ ራሱ ወይም መብታችንን አናቅም በጣም የሚጠሉት አብዛኞቻችን ስራ እየሰራን ስልክ ምንይዛለን፣ ስራውን ትተን ወዲህ ስልኩ እንሸነፋለን ማለት ነው። እነሱ ደግሞ ይህን ነገር አይወዱም ማለት ነው። ስልክ የሚፈቀድ የለን በእረፍት ጊዜያችን እንጂ መብታችን ነው። ስልክ እየነካከን ስራን አልሆነ ነገር ማድረግ የለብንም። ምግብ እየሰራን ከሆነ ምግብ ይበላሽብናል፣ እያጸዳን ከሆነ ወደ ኋላ እንቀራለን፣ ቶላ እንጨርስም። ስለዚህ እናንተ እንድትከበሩ ከፈለጋችሁ ስራችሁን ቶቶለ ስሩ። ስልክ የሚከለከላችሁ የለም ቤተሰብ አለ ልጅ አለ ባል አለ ብዙ አለ ሁሉም ስዴት ላይ ያለ ነው በጣም ብዙ ፋሚሊያችን ስላለ ፋሚሊ ለማናገር ወይም እኛ ስልክ ለማውራት እነሱ አይከለክሉንም። ግን ደግሞ ስራንና ስልክ ለይተን ማወቅ አለብን። ስራ እየሰራ ሆኖ ምን አገባት በገዛ ስልኬ መብቴ ነው እንደዚህ አትበሉ እህቶች። ክብራችንን ወይም መብታችንን ማወቅ አለብን። መጀመሪያኛ ለምንድነው የመጣ ነው ለስራ ነው። ስልክ አታውሩ ብሎ ማንቸውም አረብ አይከለክሉም። እንዲሁም አንዳንዶቹ አረቦች በዚህ አንጻር ስልክም ይከለክሏሉ። ለምን? ስራ ትሰራም ስልክ ተያዘች፣ ስራ ትሰራ ምትል ማዳም አለች ማለት ነው። ስለዚህ እኛ ደግሞ የእኛ በእጃችን ያለችውን ማዳም እኛ በራሳችን ማስተካከል እንችላለን። እራሳችን በራሳችን ማለት ነው። ስራችንን መስራት ባለብን ሰዓት ስራችን እንሰራለን። ስልክ በምናወራ ሰዓት ደግሞ በእረፍት ሰዓታችን ምንም እነሱ አይከለከሉንም ማለት ነው። እንግዲህ አንዳንዶቹ አረቦች ደግሞ ስልክ ሲደውሉ ሳናነሳላቸው ስንቀር በጣም ይናደዳሉ። አያችሁ ሌሎቹ አንድ ግማሾቹ ስልክ ስንይዛ አይወድም። ግማሾቹ ደግሞ ሀያ አራት ሰዓት ሙሉ ስልካችን ተጃችን እንዲነጠል አይፈልጉም። እኔ ልንገራችሁ ልጆቹ በተለይ ሀሙስ ሀሙስ ስልኬ ማለት እነሱ ጁማ ጁማ ማለት የሀሙስ አልኩኝ ጁማ ጁማ ልጆቹ ስለሚመጡ ስልኬ ከጅ እንዲነጠል አይፈልጉም። እኔ ደግሞ ሀያ አራት ሰዓት ሙሉ ስልኬ ሳይለንት ነው የማደርገው። ምክንያቱም ስጮህ እንዳይሰማብኝ ስለምፈልግ፣ እነሱ ደግሞ በላነት ሰው ሰዓት በጣም ነው የሚናደዱት፣ በጣም ነው የሚናደዱት። እኛ ስንደውል አንቺ አታነሽም እኛ ግን ስንሉ እጅሽ ላይ ነው ሀያ አራት ሰዓት ይላሉ ይሄ ምንድን ነው ሳይለንት ስለማደርገው ነው ማለት ነው እና አብዛኞቻችሁ ደግሞ ሲደውሉላችሁ ልጆች የምትይዙ ትሆናላችሁ ምግብ ምሰሩ ልኮን ትችላላችሁ ወይም ምሳ አቅርቡ ልትባሉ ትችላላችሁ ወይም በር ክፋቱ ልትባሉ ትችላላችሁ አንዳንዶቹ ማዲያሞች ስልካችሁ ከእጃችሁ እንዲነጠል አይፈልጉም እና ሁሉም ማዲያም አንድ አይነት አይደለም እንደ ጸባያቸው መያዝ አለባቸው ማለት ነው ሁሉንም እንደ ጸባይ መያዝ አለበት እና እናቶች፣ አረቦቻችሁ ወይም አሰሪያችሁን እናንተ ሆናችሁ የምታስተካክሉት ጸባያችሁን ማወቅ አለባችሁ። ክብራችሁን እናንተ ምንድን ላይ ነው እኔ የምከብረው ወይም እነሱ ያከብረው የሚለውን ሳይሆን መጀመሪያ ያሰሪያችሁን ወይም የአረቧን ጸባይ ምን ለይታችሁ ማወቅ አለባችሁ። እሷን ስታከብሩ እሷ ትልቅ ቦታ ትሰጧት። እነሱ ደግሞ ለኛ ትልቅ ቦታ ይሰጡናል፣ ያከብሩናል። የምር ነው እምላችሁ፣ በጣም ያከብሩናል። ስታጠፉ ደግሞ ግልጹን ተናገሩ። የሆነ ዝምም ሳይሆን ትክክለኛውም በተለይ አረበኛ የምትችሉ እህቶች ግልጹን እዛው ፊት ለፊት ተናገሩ። ከዛ ትርፍ ቃላት አትነጋገሩ፣ ዝም በሏቸው። ይወጣላቸው ማለት ነው እና እህቶች የኔ ማዲያም አትሰማኝም፣ የኔ ማዲያም አታዳምጠኝም፣ ዝም ብላ ጭቅጭቅ ነው፣ ሁሌ ንዝንዝ ነው ተምትሉ መጀመሪያ አክብሮ ተከበሩ ላለሁኝ እንግዲህ። ይህ ቪዲዮ ለብዙዎቻችሁ ይጠቅማል ብዬ ተስፋ አድርጋለሁኝ። እናንተም ደግሞ ካያችሁ በኋላ ላይክና ሽር እያደረጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቤት የተቀላቀሉ። አዳዲስ ነገሮችን ይዤላችሁ መጣለሁ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።